ሚስት እንዳለህ እያወቀች የምታማገጥ ሴት ሚስትህን ትተህ ራሱ እሷን ብታገባ፣ ሚስት ያለውን ባልፈልገ ማማገጡ አይቀር። ሌባ ግዜም ሌባ ነው፣ ለማዳ አይለቅም። አስብበት። ሰላም ጤና ይስጥልኝ። ወደ ዩቲዩብ ቻናል የቤት ሰዎች ደህና ናችሁልኝ ወይ? እንዴት ናችሁ? እኔ ደህና ነኝ ነኝ እግዚአብሔር የተመሰገነ ይሁን። እንኳን ለገና ጾም ውድ ኦርቶዶክሳውያን በሰላም አደረሳችሁ አደረሰን። ጾሙ የሰላም የፍቅር የጤና የበረከት የኃጢአት መሰሪያ ጾም ያደርግልን ለሁላችንም እንላለው። ሰላማችሁ ይብዛልኝ፣ ቤተሰብ። በመጀመሪያም እንግዲህ ለድምጽ የጥራት ይቅርታ ጠይቃለሁ ማለት ነው። ጉንፋን ይዞኝ እንደምትሰሙት ያው ትንሽ አፈና አድርጎኛል። ትላንትና እንግዲህ በሄርሜላ ቤት የተለቀቀ ቪዲዮ አለ። ይህን ቪዲዮ ማለት ነው ሁለት ነገሮችን ይዘዋል። አንደኛው 50 ኪዋን በማስመልከት ያው ለማክበር ብለዋል። ሌላኛው ደግሞ ምንድነው አብርሃምን እንደምትወደውና እንደምታፈቅረው ልትነግረው ጠብር ገፍ ብለው እንግዲህ ፕሮግራም አዘጋጅተው ጠብቀዋታል፣ ማለት ነው። በጣም የሚያሳዝን ነው። በጣም የሚያሳፍር ነው። ባይዞ የቤተሰብ አብርሃም በቀደም ለታ ሁለተኛ በህይወታችን ውስጥ እንዳትመጪ ብሏት አይደለ እንደሸኛት እና ዛሬ ሲመጣ እንዴት ሆኖ ነው የመጣው? ኖርማሊ በየቀኑ የሚገናኙ ነው የሚመስሉት። እንዳንገናኝ ያለውንም ቃል ረስቶታል። አያችሁ፣ እሩታ ልክናት የምንለው በምክንያት ነው። እሩታ ነገሮችን ሁሉ አሚን ብላ ያልተቀበለችው የአብርሃምን ጥያቄ ያልተቀበለችበት ዋናው ምክንያት ተመልሶ እዛው ስለሚገኝ ነው። ልጁ ገባቸው አይደለም። ብለዋል ላይ ድራማ እየሰሩባት ነው። ሲጀመር እንዳያቸዋቸው የለበሱት ተመሳሳይ ልብስ ነው። አምስቱ ማለት ይቻላል አቤል ቡራ ክዬ፣ ቡቻ እዩ ሄርሜላ አብረሽ ተመልከቷቸው። ከላይ ሁሉም ነጭ ነው የለበሱት። ይሄ ደግሞ ምንን ያመለክታል? አጋጣሚ አይደለም፣ ተመካክረው ነው። ገባቸው አይደለም። አሁንማ በቃ ለሩታ ላይ ጥፋት ዘመቻ ነው የሚለቀው አብርሃም ለምን በእሷ በጣም ተበሳጭቶ ስላለ ባገኘው አጋጣሚ ሁሉ እሷን ለማናደድ እሷን ለማበሳጨት የማያደርገው የነገር የለም አሁንም የፍቅር ጥያቄውንም ሊቀበል ይችላል እኮ አይታወቅም ቤተሰብ ምክንያቱም እያየን አይደለ እያየን ነው የሚደረጉት ድርጊቶች በጣም ነውርና አሳፋሪ ቪዲዮዎች ናቸው እየተለቀቁ ያሉት ማለት ነው ከዛ ባለፈ ቤተሰብ እንግዲህ ሀላፊነት ከዚህ በኋላ ሊሰማሽ ይገባል። አምሳ ሺ ተከታይ አለሽ የሚወዱሽ እያለ ነበረ አቶ አቤል ማለት ነው። እትዬ ሄርሜላ አምሳ ሺ ሰብስክራይብ ያፈራችው ማለት ነው። ክብሯን ጠብቃ አይደለም ክብሯን አዋርዳ ነው። በመጀመሪያ ደረጃ የሰው ትዳር ውስጥ ገብታ ባልና ሚስት መሀል ገብታ መጥፎ ቪዲዮዎችን ወደ ሕዝብ በመልቀቅ ነው የታወቀችው። ይህንን ደግሞ ሀሳቧን ሜቢ የደገፉላት ሰዎች ተመሳሳይ የሷ አይነት አመለካከት ያላቸው ናቸው ብዬ ነው ማስበው። ምክንያቱም ሰው እንዴት ባልና ሚስት መሀል ገብቶ ባልና ሚስት እያጣላና እያጋጨ ወደ ህዝብ መጥቶ እንዴት ተደርጎ ነው ያንን ሰው እኔ ድጋፍ ወይም ልደግፈው የምችለው? ይሄ ጥያቄ ለኦዲየንሶች ይቀመጥ። ይህን ሀሳብ እንዲህ ነው ብላችሁ መጻፍ የምትችሉት ወንድሞች ካላችሁ ሀሳብ አስቀምጡልኝ። ምክንያቱም በበጎ ነገር ነው ሰው ሰውን የሚደግፈው እንጂ ቆሻሻ ተግባር እየሰራ ዝሙት ቪዲዮ እየለቀቀ ባልና ሚስት እያለያየ አይደለም። ስለዚህ ይሄ የመጣው ሰብስክራይብ ሜቢ ያንቺንም በመሃላቸው መግባት ተከታይ ቀጣዩን ምን ሊሆን ይችላል የሚለው አሳስቧቸው የሚሆን አልሰብስክራይብ የሚያደርጉሽ ማለት ነው። ከዛ ባለፈ ግን ልክ የህዝብ ፍቅር እንዳለሽ አርግሽ አትናገር፣ የትያ ሄርሜላ ማለት ነው። ምክንያቱም ኦዲየንስ ሲሰድብሽ ሲወቅስሽ ሲያንቋሽሽሽ ነው፣ እኛ ያየ ነው። ስለዚህ አንዲት ልጅ በውስጥ ምታናግረኛለች ያልሽው እንግዲህ ከሺ ህዝብ መካከል አንዷ አንቺን ስላወራችሽ እና በርቻ ይዞች ስላለችሽ የህዝብ ፍቅር አለኝ ብሎ የሚያስወራ አይደለም። ተግባርሽ በራሱ ሰው ይወደኛል ብለሽ እንድትናገር የሚያደርግ አይደለም። አንቺ የመጣሽው አመጣጥ አብርሃምን አጥምደሽ ልጅና ሚስቱን ለብቻ ለይተሽ አንቺ አብርሃምን ግል ለማድረግ ነው። ይሄ በመንፈሳዊም ደረጃ ኃጢአት ነው፣ ባለማዊም ደረጃ በጣም ነውር ነው። ማለት አንቺ በሀገራችን ላይ በየሰፈሩ በየጉዳን ጉዱ የሚሰሩ ነገሮችን በጋድ ነው አውጥተሽ ያሳይሽን በራስሽ ላይ ማለት ነው። እና ያው ተግባርሽ ጥሩ ተግባር እንዳልሆነ አሳምረሽ ታውቂዋለሽ። ይሄ ተከታይ የመጣው በበጎ ስራ አይደለም፣ በዝሙት ነው ልልሽ ፈልጋለው። ሲቀጥል ደግሞ አቤል በጣም ነው እያሽቋለጠም እያሽቃበጠም ያለው እንግዲህ፣ ለአንቺ የሚጨነቃለ ብሎ ዴስ ለአንቺ የሚጨነቅ ነው እያለ ነው። ይሄ ሞራል ነው፣ ሞራል እየሰጣት እንደሆነ ይገባናል። ግን ሄርሜላን አንዳችም ለሄርሜላ መልካም ነገር ያለው ኦዲየንስ እኔ ያላየውም ማለት ነው። ከዛም ባለፈ ቤተሰብ እንግዲህ እንግዲህ ምንድን ነው ሲሉ የነበረው እንድንታወቅ ያደረገን አብርሽ ነው ብለዋል። እሷም አብርሃምን ስታደንቅ ነበረ። በነገራችን ላይ የሁላችሁም መታወቅ መንስኤ ሩታ ሀብቴ ነች፣ መቼም የማይካዳቅ ነው። እናንተ ላፋችሁ ለህሊናችሁ ልትክዱ ትችላላችሁ። ግን እናንተ እዚህ ደረጃ እንድደርሱ ሁሉ ያበቃቻችሁ እንኳን እናንተ አብርሃም ራሱ እዚህ ደረጃ እንዲደርስ እንዲታወቅ ያደረገችው ሩታ ነች። ሩታ ባትኖር ማናችሁንም የሚያየለም ባይዘወይ አብርሃም እንኳን ከመሬት አፈር ልሶ የተነሳው በሩታ ነው። አብርሃም ድሮ ማን ነው ካላችሁ ሄዳችሁ ቪዲዮ ማየት ብቻ በቂ ነው። ከመልክ መልክ ከሰውነት ሰውነት ከኑሮ ኑሮ ምንም የሌለው ልጅ ነበር። እውነት ለመናገር ያው እውነት ሚዲያ ላይ ያው ስንናገር ግድ እውነት መናገር ስላለብን ነው። ቤተሰብ ማንም ሰው ከመሬት ተነስቶ ነው ከፍታ ደረጃ የሚደርሰው እሱ ሀቅ ነው። ማናችንም ህይወት ውስጥ ያለ ነው። ግን ደግሞ ይህን ውለታ የዋለችላችሁ ልጅ ዛሬ ገፍትራችሁ ረግጣችሁ በለዋ ላይ እቺት እንዲደረግባት እያረጋችሁ ያላችሁ እዛ የተሰበሰባችሁ ሁላ ይህን እውነታ መካድ አትችሉም ማለት ነው። በቀደም ለታ ሩታ ጋር የነበሩት ልጆች መካከል እንግዲህ አይታችኋል። ማን ነበረ? እዩ ነበረ አይደለ? አብርሃምን ሲቆጣ አልነበረ ተው በጣም መልጅቷን እንትን እያልካት ነው እያለ በጣም እንደውም አብርሃምን ሲቆጣ ነበረ። ዛሬ እንዳያችሁት ደግሞ ማለት ነው ተገልብጦ ሄርሜላ ከአብርሃም ጋራ ኮሚኒኬት እንዲኖራት እሷም ደግሞ የምትጠይቀውን ጥያቄ እያበረታቷት ቲፎዞ ነው መጥተዋል። ስለዚህ ሩታ ሰው የላት። ማለት ሩታ ራሷን የቻለች ጠንካራ ሴት እና በአስተሳሰቧም ጠንካራ፣ በሁሉ ነገሯም የሚያስጨበጭብላት አይነት ስብህና ስላላት ማንም የሷን ያክል መወዳደር ወይም መፎካከር የሚችል ስለሌለ ሁሉም እዚህ ጋር የምታዩቸው ጠቅላላ ማለት ነው የወረደ ስብና የወረደ ማንነት ያላቸው ናቸው። ከሴትዮዋ ጨምሮ፣ ከትዬ ሄርሜላ ጨምሮ ማለት ነው። በእነዚህ ወጣቶች መካከል ቆመሽ እንደዚህ ስትናገሪ ቢያንስ አንቺ ከእድሜም አንጻር የሁሉም ታላቅ እንደመሆንሽ አንጻር እነሱ መምከር ሲገባሽ፣ ባልና ሚስት አለያይተሽ አንቺ እድል ስላጣሽ ህይወትሽ በአየር ላይ ያለ ህይወት ስለሆነ በባለ ትዳር ማ አልገባሽ። ሰው የፈለገን ህይወት ባይኖረው በባልና ሚስት ማል አይገባም። እውነት ለመናገር እንደው አራሱ እንኳን አያስጨንቅሽም የተወለደው አራስ እንኳን አይሰቅቅሽም ትንሽ ሰውነትሽን አይሸቅቅሽም። አብርሃም መጥቶ አፈቀርኩ ብለሽ ጥያቄ ስታቀርብለት በጣም ያሳፍራል። ይሄ ልጅ ባለትዳር ባይሆን ኖሮ ያው ዘመኑ ሴቶች ተለምዷል ብለን እንደው ላፋችን ልናውረው እንችላለን። ግን ይሄ ሰው ሚስት ያገባ ልጅ የወለደ በሚስቱና በሱ መካከል ጸብ ነው እንጂ መለየት እስካሁን ድረስ አልተፈጠረም። እስካሁን ድረስ ወረቀት ሙሉ ለሙሉ አልቀደዱም አይደለ? ስለዚህ ይሄ ነገር በይበልጥ እንዲካረር

የሚሸንፍ የማይረባ ወንድ ስለሆነ ዛሬ ላይ እንደዚህ ቆማ እንኳን እንድታናግረው እንዴት ሲሆን እንደነበረ እሱን ነው እንጂ አፈቀራት የሚመስለው እሷ አትመስልም ድርቅ ብላ ነው ስታስጠይቀውም ስታወራውም የነበረው በጣም አሳዛኝ በጣም ነውር በጣም አፀያፊ እነዚህን የዘመኑ ወጣቶቻችንን የሚያበላሽ ነውረኛ ስራ ነው እየመጣልን ያለው በትዳር መሀል ገብታችሁ ባልና ሚስት ግጭት ካለ ምን ካለ ችግር የለም ገብታችሁ ሴቶች ጠይቁ ወንዱን ጠለፉ አይነት ቪዲዮ ነው እየመጣ ያለው ከትዬ፣ ሄርሜላ ቤትም ማለት ነውና በምንም እንዳትኮሪ። አንቺ ነውር ስራሽ ብቻ ነው አብሮሽ ያለው። ምንም በጎ ምግባር የለሽም። ገባሽ። አብሮሽ የሚያሽቃብጡት የምትረጭላቸው ጥቃቅን ሳንቲሞችን የሚለቃቅሙት ነው፣ ሌላ ምንም አይደለም። እሷ በሳንቲም ነው ሁሉንም የያዘቻቸው። አብርሃምንም በጥቅም መጣችበት። ልጆቹንም ደግሞ ያው የቦጨቀች ሳንቲም እየወረወረችላቸው ነው። ከዛ ከሆቴሏ የምታተርፈው ተርፋል ለመሰለኝ። ስለዚህ ቤተሰብ ማለት ነው። በጣም ነው የሚያሳዝነው፣ በጣም ነው የሚያስጠላው። ስራቸው በጣም ነው የሚደብረው። ለመናገር ምን ለማስተላለፍ እንደሚፈልጉ ያው እናንተ ግራ እንደገባ ተጽፏችሁ በኮሜንት ስጽፉ አይቻለሁኝ ተግባሩ ምንድነው ዝሙት ነው በቃ ችግር የለም ባልና ሚስት ማል ግቡ አለያዩ አፍቅሩ ጠይቁ በቃ ይሄ ነው ምንም ምን መልስ ሌላ ነገር ሊኖረው አይችልም እና ሁሉም ለሁሉም ጊዜ አለው። አብርሃም የሰራው ስራ የሚጸጽትም ሚያሳፍረ ሁላችሁ የምትደበቁበት ጊዜና ዘመን ይመጣል። ይሄ ልላችሁ እወዳለሁ። ለማንኛውም ቤተሰብ እያያችሁትን እንዴት አያችሁ? ሀሳባችሁን በኮሜንት አስቀምጡልኝ። ስለነበረን ቆይታ ክብረት ስጥልኝ። ቸር ቆዩልኝ ባይ